እንደምታዋቸው እነዚህ ሁለት ኢትዮጵያዊ ስደተኞች ትናንትና፣ ሁለት በሳዑዲ አረቢያ አንድ የህንድ ዜጋ በጅዳ ከተማ መግደላቸው ታውቋል። እንዲሁም ደግሞ በቁጥጥር ስር ውለዋል ማለት ነው። እነዚህ ሁለት ኢትዮጵያኖች ከአንድ ህንድ ዜጋ ጋራ የሚሰሩት ህገወጥ ስራ ነበረ። እሱ ምንድን ነው? አደንዛዥ እጽ ሙኸድራት የተለያዩ የሳዑዲም ህግ ሆነ በየትኛው አለም የማይፈቀዱ እንደ ህገወጥ ነገሮችን ነበር የሚሰሩት ከህንድ ጋር ማለት ነው። ይህንን ስራ በሚሰሩበት ሰዓት እንግዲህ በአንዳንድ ነገር ባለመግባባት፣ እንዲሁም በገንዘብ ባለመስማማት እነዚህ ሁለት ኢትዮጵያኖች ህንዲውን በሽጉጥ ተኩሰው ይገሉታል ማለት ነው። በሳውዲ አረቢያ አያችሁ፣ ያውም በጅዳ ጅዳ ነው። ይህን ነው የተፈጠረው። ይህ መረጃ እንግዲህ ታጠቅም ደም ለቆታል። የተለያዩ የአረቦች የፖሊስ ጣቢያዎች ምናምን ለቆታል ማለት ነው። እንደምታወት እጅ ከፍ እንጂ ተይዘው ወደ ፍርድ ቤት ወደ ካርቸሌ ተወስደዋል ማለት ነው። እና ቤተሰብ የኛ የኢትዮጵያኖች ግፍ ከዕለት ወደ ዕለት ከቀን ወደ ቀን የሀገራችን አነሰ መሰለኝ። በተለያዩ ሀገራት እንግዲህ እንደምታወት በሳውዲ አረቢያ፣ ሰሞኑን በየመን እኛ ኢትዮጵያኖች ወንጀላችንን በጣም እየበዛ ነው ስማችን በእንደዚህ አይነት ወንጀል ስማችንን በብዛት እየተነሳ ነው ገብቷችኋል የምላችኋል አይደል እና እንግዲህ በየመንም በሳኡድ አረቢያም ኢትዮጵያኖች ሰው መግደል ኢትዮጵያኖች የማይህግ የማይፈቅድ ነገር በመሸጥ እንደዚህ ህገወጥ ነገሮች በማዘዋወር በየቀኑ ነው ኢትዮጵያኖች በቀን ቢያንስ በዚህ ወንጀል ሳይያዙ አይውሉም በቀን ሳይያዙ አይውሉም እማኑ አነሰ ቢባል በቀን አምስት ስድስት ኢትዮጵያዊ ይያዛል በእንደዚህ አይነት ስራ ሰው በመደብደብ መስረቅ፣ በተለይ ህገ ወጥ ነገር በመስራት ሰው በመግደል፣ በቃ በዚህ ወንጀል በየቀኑ ኢትዮጵያኖች ስማችንን እየጠፋል ማለት ነው። እነዚህ ሁለት ኢትዮጵያኖች በሰሩት ወንጀል እንግዲህ ሙሉ ኢትዮጵያዊ ሰን ተሰርቶ ማደር የሚፈልግ ሰው በነዚህ ሁለት ኢትዮጵያ እንግዲህ ለአንድ ሰሙን ይረበሻል ከሳውዲዎች ከሳውዲ የህግ አካላት ጋር ምናምን ብቻ ሳይሆን በቃ እንግዲህ አሁን ይህን ጊዜ ከገደሉ እነዚህ ሁለት ኢትዮጵያኖች ማለት ነው። ሌላኛው ደግሞ ቤተሰብ እንደምታዩት ይህን ቪ በጣም ስለገረመኝ ወደ እናንተ ላደርስላችሁ። እች ህጻናት እንግዲህ ሶሪያዊ ናት። ሶሪያ እንደሚታወቀው ጦርነት ስለነበረ ሶርያዎች፣ ፍልስቲኖች ከሀገራቸው ተፈናቅለው ብዙ ሶሪያዎች እና ፍልስቲኖች በሳውዲ አረቢያ ይገኛሉ። ይህንንም እንግዲህ እነዚህ ህጻናቶች በሳውዲ አረቢያ ላይ ብስኩት፣ ሶፍ፣ ፎጣ በየመንገዱ አይታችሁ ከሆነ ግዙን እያሉ ይሸጣሉ ማለት ነው። ይቻሳን ይች ህፃን ይህንን ነገር ጓደኛዋ የሚሆን ወንድሟ የሚሆን ብቻ አንድ አብራት የሚሰራ ልጅ አለ። ከሱ ጋር ሆና ይህንን ነገር እያዞረች በምትሸጥበት ሰዓት እንደምታወት፣ ይህን ሰውየ የሚገዛ መስሎ ነቶ ለመኪና ውስጥ ገቢ ይላትና መኪና ውስጥ ያስገባታል። ነገሩ እንግዲህ ይህን ሰውየ የችን ይቻን ህፃን ልጅ አስቦት ሊረዳት ወይንም ምናምን አይደለም። ው ይሄ ጓደኛዋ ወንድሙ ያልኳችሁ እንደምታወት አለ። ከዛ እንግዲህ በአካባቢው ያለ ሰው ይጠራልና፣ የመኪና ታርገው እያዛል። ይች ልጅ እየወሰደት ነው ምን ሊያደርዳት እንደሆነ እንግዲህ እናንተ መገመት አይከብዳችሁም። አንድ የሳዑዲ አረቢያ ነዋሪ አንዲት ሴትን ልጅ አንዲትን ስደተኛ መንገድ ላይ እያዞረች የቀን ጉርሷን ቤተሰቦቿን ለመርዳት እነዚህን ነገሮች በምትሸጥበት ሰዓት መኪና ውስጥ አስገብቶ ወሰደት ማለት በሳዑዲ ሕግ እንግዲህ አስቡት በጣም ከባድ ነው እና ይችን ልጅ እንግዲህ መኪና ውስጥ አስገብቶ ሶስት ያት አባሚ የነበረው ላይ እንደምታወት ነው እንደምታወት ነበር አልሙሄም ልጅቱን ይዟት ሄዴ ከዛ እንግዲህ እንዴት እንደሆነ ባላቅም ለፖሊስ ተጠቆመ። ፖሊስ ተከታተለው እና በመስ መጨረሻ ሰውየውን እጅ ከፍ እንጂ ያዙት ማለት ነው። እየተከተለ ነው እንደዚህ ፖሊሱ ቤተሰብ እንግዲህ በሳውዲ አረቢያ እንግዲህ ሰሞኑን እየተሰሩ ያሉ ነገሮች በጣም ከበር ናቸው። እንደምታወት እጀታችን ደግሞ በአሰሪዋ ተደፍራ ወልዳለች። በአሰሬ ተደፍሬ ነው የወለድኩት፣ እና ለመውጣት በሞክር ነፍሰ ጡር በነበርኩበት ሰዓት መውጣት አልቻልኩም። ቤት ስለሚዘጉ ስለሚቆጣጠሩ መውጣት አልቻልኩም። አሁን ግን ከወለድኩኝ በኋላ አውጥተው መንገድ ላይ ጣሉኝ ትላለች። እንግዲህ አንዴት ኢትዮጵያዊ ልጅ አግኝቷት ነው ይህንን ቪዲዮ ቀረጻት። የኢትዮጵያኖች እርዷት በላይ ፖስተቻት ማለት ነው። እና አንዳንዶች ደግሞ እውነት አረቦች ደፍራሉ እንደ ወደ ሰተሹ ነው እንጂ ምናምን ምናምን የምትሉ ኮሜንታተሮች ነበራችሁ እዚህ ቪዲዮ ስር። ያልተያዘ ሰው ግልግል ያቃል። ሰው እንግዲህ ዞሮ ዞሮ ልጅቱ ወደም ሰጠችው፣ አስገድዶም ሆነ በአሰር ተደፍሬ ወለድኩ አለች ካላስ አሁን ላይ ግን እርዳታ ትፈልጋለች የኢትዮጵያኖችን እርዳታ ትፈልጋለች ማለት ነው። እና ሳውዲ ምርጥ ሀገር ነበረች። አሁን ላይ ግን በቃ በተለያዩ ወንጀል እየተጨመላለቀች በኢትዮጵያኖች በምኖች ትታያለች ማለት ነው። ሌላኛው ደግሞ እንደምታዩት ሳዑዲ አረቢያ ላይ እነዚህ ስደተኞች በመክተብ እየመጡ በጠለብም የሚሆን በምንም ይሁን ብቻ እነዚህ ኢትዮጵያኖች መክተብ ላይ እንዴት እንደሚያሳዝኑ እንደምታዩት መሬት ላይ ነው የተኙት። በጣም ነው የሚያሳዝኑት። ወላይ ስከዝ ብለዋል። አንዳንዶቹ የተኙትም ተኝተዋል እንደምታዋቸው። ስብሃንላ ሀይ ስዴት አይማጣት እና እኔ በባለፈው ዱባይ ላይ ሙኒት እና መዲና የሚባሉ ሙኒት የምትባል እንዴት ላራ ተካስ አይታቸው ከሆነ በጣም ታዘቤ ነበረ። ለምን ቢሮ ውስጥ ያሉ ልጆች አይታቸኋል። አንድ አይነት ዩኒፎርም ለብሰው ሲጠየቁ ስለምግብም ስለምንም ስለቦታም ሲጠየቁ አይ እኛ ተመችቶን ነው የምንኖረው። ምንም የጎደለብን ነገር የለ፣ ራብም የለ፣ በጣም ጥሩ ነው ምናምን እየወሩ ነበር። እንዴ ደላላቸው ፊታቸው ሁና ማለት ነው። እና ምን ሊሉ እናንተ ብትሆኑ፣ እኔም በሆነው ጥሩ ነው ነው የምልህ። አሁን ለምሳሌ ብትሆን መጥፎነቷን እያወራሁኝ እሱ አሁን እኔ ላንቺ እንደዚህ ጭቅጭቅ ቢነሳ እኔ ላንቺ እንደት ነኝ? ጥሩ ነኝ መጥፎ ነኝ? ምን ጎደለብሽ ምናምን ብትለኝ፣ አይ ጥሩ ነሽ፣ ምንም አልጎደለብኝም ነው። አዎ እንደዚህ ነው ማለት። እና አይታችሁ ከሆነ እንግዲህ በቃ በጥያቄ ሲፋት ሲጠየቁ ምንም የጎደለብን ነገር የለም ምናምን የመክተብ ነው የነገር፣ ያው እየደረሰበትና ያለፈበት ነው የሚያውቀው። በነገራችን ላይ ረሃብ በደንብ አለ፣ ችግር በደንብ አለ። ምክንያቱም ወደ መጣችሁ በሰዎቻችሁ እስከሚወስዳችሁ ድረስ መክተብ ላይ ያለ ስቃይ ስቃይ ስቃይ እንዳይመስላችሁ፣ ያለፈበት ነው የሚያውቀው። እና እነዚህ ልጆች ደግሞ እንደምታዩት በሳውዲ አረቢያ መጥተው እንደዚህ በብርድ ባሉ በላጥ ላይ ይሄ አሁን እንግዲህ ይሄ አሁን በሽተኛ ነው የሚያደርጋቸው። አሁን ሳይሆን ቀስ ቀስ ቀስ እያለ ነው የሚሰማቸው በኋላ። አሁንማ ችግር ውስጥ ስለሆኑ ምንም አይሰማቸው። ብቻ እዚህ ቦታ በወጣን ነው የሚሉት። ከዚህ ቦታ ግን የወጡ ቀን ይሄ በላጥ ሙከየፍ ሙቀት ነው። በአሁኑ ሰዓት ሳውዲ ሙከየፍ ተከፍተው ይሄ በላጥ አስቡት። ይሄ ሙከየፍ እና በላጥ ሲገናኝ አስቡት እንግዲህ ምን ያህል ጉዳት እንደሚያደረስ ጉዳያ እንዲ የሚያደርስ እና ቤተሰብ አልሙሂም፣ የዛሬው ቪዲዮ ይህንን ይመስላል። ቪዲዮውን ደግሞ ላይክ፣ ሰብስክራይብ እያደረጋችሁ ሰብስክራይብ እያደረጋችሁ እንደዚህ አዲስ አዲስ ነገር ሲኖሩ ሰው ያልሰማው መረጃ ሲኖር በሳዑዲ አረቢያም ሆነ በተለያዩ አለማት ወደ እናንተ አደርሳለሁ ማለት ነው። እናንተ ጋር የሚጠበቀው ምንድን ነው? ቪዲዮ ላይክ ብቻ በማድረግ ባታዩትም ላይክ አድርጉ።